ኢትዮ አዲስ 13 ነው እናስጥለን። የተከበራችሁ አድማጮቻችን፣ በዛሬው የመረጃ ሰዓታችን ሶስት ያክል መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ ደረጃ ትራምፕ በአውሮፓ ህብረት ላይ ለመጣል ያቀዱትን የ50 በመቶ ታሪፍ አራዘሙ። በመቀጠልም ጠቅላይ ሚኒስትር ዐቢይ አህመድ ዶክተር ከሮማው ርዕሰ ሊቃነ ጳጳስ ብፁዕ ወቅዱስ ሊዮ 14ተኛው ጋር በቫቲካን ተወያዩ። የዚህም መረጃም እነግራቸዋለን። በመጨረሻም ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ ነው። ዶክተር ጓዴ ተዋበ እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። እስከ መረጃው ፍጻሜ አብራችሁን ቆዩ ግብዣችን ነው። ተከታተሉን። አሁን በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለንግድ ንግግሮች ተጨማሪ ጊዜም በመፍቀድ በአውሮፓ ህብረት ላይ ለመጣል ያቀዱትን የ50 በመቶ ቀረጥ እስከ ጁላይ 9 አራዝመዋል። ትራምፕ ለድርድር ያን ያህል ፍላጎት እንደሌላቸው ቢገልጹም ቀነገደቡን ግን ለማራዘም ተስማምተዋል። ትራምፕ የታሪፍ ጭማሬ ቀነገደውን ያራዘሙት ውሳኔው እንዲዘገይ ከጠየቁት የአውሮፓው ኮሚሽን ፕሬዝዳንት ኡርሱላ ቮንደር ላይን ጋር ከተነጋገሩ በኋላ መሆኑ ተገልጿል። ኡርሱላ ቮንደር በኤክስ ገጻቸው ላይ ባጋሩ ጽሁፍ ከትራምፕ ጋር ጥሩ ውይይት እንዳደረጉና የአውሮፓ ህብረት በፍጥነት ለመንቀሳቀስ ዝግጁ መሆኑን ተናግረዋል። በመቀጠልም ጠቅላይ ሚኒስትር አብይ አህመድ ዶክተር ከሮማው ርዕሰ ሊቃነ ጳጳስ ብፁዕ ወቅዱስ ሊዮ 14 ተኛው ጋር በቫቲካን ተወያዩ። ዛሬ ብፁዕ ወቅዱስ ሊዮ 14ኛው በቫቲካን ተቀብለውናል ያሉት ጠቅላይ ሚኒስትሩ ውይይታቸው በሁለትዮሽና በባለ ብዙ ወገን ጉዳዮች ላይ ያተኮረ እንደነበር አክለዋል። ለዓለም ሰላም ያለንን የጋራ አቋም ተወያይተናል፣ የትምህርት ተደራሽነትን የማስፋት አስፈላጊነትን በተመለከተም የጋራ ስምምነት ይዘናል ብሏል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው። በመጨረሻም ራስን ማጥፋት ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ ነው። ዶክተር ጓዴ ተዋበ በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታሉ ይመጣል። ከቤተሰብና ከፍቅረኛ ጓደኛ ጋር የሚደረግ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 ተገልጋዮቹ መድኃኒት ለበረሮና ለአይጥ ማጥፊያ ተብሎ የሚሸጠውን ጸረ ተባይ ማጥፊያ መድኃኒት ነው የሚወስዱት ብለዋል። በ9 ወራት ውስጥ 176 ያህል ወጣቶች ራሳቸውን እንዳጠፉ የሚናገሩት ዶክተር ጓዴ አብዛኞቹ ከ15 እስከ 30 ዓመት የዕድሜ ክልል ውስጥ የሚገኙ ወጣቶች እንደሆኑ ገልጿል። ተጎጂዎቹ ራሳቸውን ማጥፋታቸው በምርመራ ነው የሚገኘው ያሉ ሲሆን በተጨማሪ ከቤተሰቦቻቸው የሚገኘው መረጃ እንደሚያመለክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረው ቃል እንዲሁም መድኃኒቱን ከወሰዱ በኋላ ካጠገባቸው የሚገኘው የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው ማረጋገጫ ነው ብለዋል። ከዚህ ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለ መጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅረኛ ጓደኛ ጋር የሚደረግ ጊዜያዊ ግጭት እንዲሁም ኑሮ መረረን የሚል ምክንያቶች እንደሚሰጡ ዶክተር ጓዴ ተናግረዋል። በተለይ የፀረ ተባይና ተዋሲያን ማጥፊያ መድኃኒቶች ከተፈለገው ዓላማ ውጭ እየዋሉ ስለሆነ ገቢያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ማሳሰቢያ ሰጥቷል። ለዛሬ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ኢትዮ አዲስ 13ን ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው መረጃዎች ደግሞ ቶሎ ቶሎ እንዲደርሳችሁ የድወል ምልክቷን ይጫኑ። እናመሰግናለን።